ምናላችሁ? እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው መላ ሰውነታችንን ሙሉ ሰውነታችንን የሚያፀዱ እናም የሚያድሱ ጉበትን፣ ኩላሊትን፣ የምግብ መፍጫ ስርዓታችንን፣ ቆዳንና ደማችንን ለማጽዳትና ለማደስ በየማለዳው ወይም ደግሞ ሁሌ ጠዋት ጠዋት መጠጣት ያለብንን ሰባት ኃይለኛ የዲቶክስ መጠጦችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ከነ አሰራሩ፣ ከነ ጥቅሞቹ እናም ከነ አጠቃቀሙ በግልጽ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁን በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄም ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ፣ የሎሚ እናም የሞቀ ውሃ የዴቶክስ መጠጥ ነው። የሎሚ ውሃ በጣም ቀላል እናም ውጤታማ ከሆኑ የጠዋት የዴቶክስ መጠጦች ውስጥ አንዱ ነው። ከጉበት ውስጥ መርዞችን ለማስወገድ፣ የምግብ መፈጨትን ለማፋጠን እናም በሰውነት ውስጥ ያለውን የአሲድና የቤዝ የፒኤች መጠንን ለማመጣጠን ይረዳል። ጥቅሞቹም የጉበትን ስራና የሃሞት ምርትን ያነቃቃል፣ መርዞችን ያጥባል፣ እንዲሁም የምግብ መፈጨትንም ያሻሽላል። የቫይታሚን ሲን መጠን እና የበሽታ መከላከያ ጤናንም ያሳድጋል። የቆዳን ብርሃን ይጨምራል፣ እንዲሁም ብጉርንም ያጥራል። ለማዘጋጀትም ግማሽ ሎሚን ወደ አንድ ብርጭቆ ሙቁሃ ጨምሩ። እንደ አማራጭ ለማጣፈጫ እናም ለተጨማሪ ጥቅም አንድ የሻይ ማንኪያ ማርን ጨምሩ። ለመጠጣት ደግሞ ምርጥ ጊዜ ጠዋት ከእንቅልፍ እንደተነሳችሁ ወዲያውኑ በባዶ ሆድ ላይ ጠጡት። ቁርስ ከመብላታችሁ በፊት ከ20 እስከ 30 ደቂቃዎች ጠብቃችሁ መጠጣት ነው። ሁለተኛ የኪያር የሚንት እና የሎሚ የዴቶክስ ውሃ ነው። ይህ መጠጥ ሰውነታችንን በጥልቀት ያጠጣዋል እናም ኩላይቶች ቆሻሻን እናም ከመጠን በላይ ጨዎችን እንዲያስወግዱም ይረዳል። ሚንት የምግብ መፈጨትን ያረጋጋል፣ ኪያር ደግሞ ስርዓቱን ያቀዘቀዛል እናም ያጸዳል። ጥቅሞቹም የኩላሊት ዴቶክስንና እርጥበትን ይደግፋል፣ የምግብ መፈጨትንም ያሻሽላል እናም የሆድ መነፋትንም ይቀንሳል። ትንፋሽን ያድሳል እና የቆዳ ገጽታንም ያሻሽላል። የሰውነት ሙቀትንም ለመቆጣጠር እናም መርዞችንም በሽንት ለማስወገድ ይረዳል። ለማዘጋጀትም አምስት የኪያር ቁርጥራጮች፣ ጥቂት የሚንት ቅጠሎችና ሁለት የሎሚ ቁርጥራጮችን ወደ አንድ ሊትር ውሃ ውስጥ ጨምሩ። ከዛም ከሁለት እስከ ሶስት ሰዓታት ተዉት፣ ወይም ደግሞ ለአንድ ሌሊት በማቀዝቀዣ ወይም ደግሞ በፍሪጅ ውስጥ አድርጉት። ከዛም ለመጠጣት ደግሞ ምርጥ ጊዜ ጠዋት፣ ቀኑን ሙሉ መጠጣት ትችላላችሁ እናም አስፈላጊ ከሆነ በድጋሜ ሞልታችሁ መጠጣት ትችላላችሁ። ሶስተኛ የአፕል ሳይደር ቪኔጋር የዴቶክስ መጠጥ ነው። አፕል ሳይደር ቪኔጋር የአንጀት ባክቴሪያን ለማመጣጠን፣ የጉበትን የማጽዳት ስራን ለማሻሻል እናም የደም ስኳርንም ለማረጋጋት ይረዳል። ጥቅሞቹም የጉበትና የአንጀትን ዴቶክስ ያደርጋል። የምግብ መፈጨትን እናም የአንጀት ማይክሮባዮምንም ያሻሽላል። ክብደት ለመቀነስም ይረዳል። እናም የሆድ መነፋትንም ይቀንሳል። የደም ስኳር እና የኮሌስትሮል መጠንንም ይቆጣጠራል። ለማዘጋጀትም አንድ የሾርባ ማንኪያ አፕል ሳይደር ቪንጋርን ከአንድ ብርጭቆ ሙቅ ውሃ ጋር ቀላቅሉት። እንደ አማራጭ ለማጣፈጫ አንድ ሻይ ማንኪያ ማርና ትንሽ ቀረፋን ጨምሩበት። ታዲያ አፕል ሳይደር ቪንጋርን ሁልጊዜ ከውሃ ጋር ቀላቅላችሁ ነው መጠጣት ያለባችሁ ብቻውን በፍጹም መጠጣት አይቻልም። በጣም አሲዳማ ስለሆነ ማለት ነው። ለመጠጣት ደግሞ ምርጥ ጊዜ በጠዋት በማለዳ ከቁርስ በፊት በሳምንት ከአራት እስከ አምስት ጊዜ ጠጡት። አራተኛ አረንጓዴ ስሙዚ ነው። ስፒናች፣ ኪያር እና ሆሞይም ደግሞ አፕልን ያካተተ አረንጓዴ ስሙዚ ሙሉ ሰውነትን ለማጽዳትና ሴሎችን ለመመገብ በሚረዱ በክሎሮፊል በአንቲኦክሲዳንቶች እና በፋይበርም የተሞላ ነው። ጥቅሞቹም ጉበትን እናም ኮለንን ወይም ደግሞ ትልቁ አንጀትን ያጸዳል። የቆዳ ጤናንም ያሻሽላል። እናም ኢንፍላሜሽን ወይም ደግሞ ብግነትንም ይቀንሳል። ኃይልን እናም ሜታቦሊዝምንም ያሳድጋል። ቆሻሻን ደግሞ በተፈጥሯዊ መንገድ ለማስወገድ ፋይበርንም ይሰጣል። ለማዘጋጀትም አንድ ላይ ሁሉንም ብሌንድ አድርጋችሁ ወይም ደግሞ ፈጭታችሁ ነው የምታዘጋጁት አንድ ኩባያ ስፒናች ወይም ደግሞ ኬልን፣ ግማሽ ኪያር፣ አንድ አረንጓዴ ፖም ወይም ደግሞ አፕል፣ ግማሽ የሎሚ ጭማቂ እና አንድ ኩባያ ወይም ደግሞ የኮኮናት ውሃን አንድ ላይ ብሌንድ አድርጋችሁ ወይም ደግሞ ፈጭታችሁ ታዘጋጃላችሁ። ለመጠጣት ደግሞ ምርጥ ጊዜ ጠዋት ከሎሚ ውሃ በኋላ ወይም ደግሞ ከቀላል እንቅስቃሴ ካደረጋችሁ በኋላ ጠጡት። ይህ መጠጥ ቁርስንም ሊተካ የሚችል ነው። አምስተኛ የእርድናም የዝንጅብል ዲቶክስ ሻይ ነው። እርድ እናም ዝንጅብል ጉበትን፣ ኩላሊትን እናም ደምን የሚያጸዱ ኃይለኛ አንቲኢንፍላማቶሪ እና አንቲኦክሲዳንት ዕፅዋት ናቸው። ጥቅሞቹም ደምን እናም ጉበትን ያነጻሉ። ብግነትን እናም የመገጣጠሚያ ህመምንም ይቀንሳሉ። በሽታ የመከላከል አቅምን እናም ሜታቦሊዝምንም ያጠናክራሉ። ጤናማ የምግብ መፈጨትንም ይደግፋሉ። ለማዘጋጀትም አንድ ኩባያ ውሃን ከግማሽ የሻይ ማንኪያ እርድና ከግማሽ የሻይ ማንኪያ ከተፈጨ ዝንጅብል ጋር አፍሉት። ለአምስት ደቂቃዎች እንዲቆይ ተዉት። አጥልላችሁ አንድ የሻይ ማንኪያ ማርና ትንሽ የሎሚ ጭማቂን ጨምሩበት። ለመጠጣትም ምርጥ ጊዜ ጠዋት በማለዳ ወይም ደግሞ ከሞቀ ሎሚ ውሃ በኋላ በየማለዳው ጠጡ። ስድስተኛ የእሬትና የሎሚ የዲቶክስ መጠጥ ነው። እሬት የጉበትን ስራ ይደግፋል፣ የአንጀት እንቅስቃሴንም ያበረታታል። እንዲሁም መርዞችን በሽንትና በሰገራ እንዲወጡም ያደርጋል። ጥቅሞቹም አንጀትንና ጉበትን ያጸዳል፣ ጠራ ያለ ቆዳን ያበረታታል እናም ብጉርንም ይቀንሳል። የምግብ መፈጨትንናም ንጥረ ምግቦችን መምጠጥንም ይረዳል። ከባድ ብረቶችንና መርዞችንም በተፈጥሮ ለማስወገድም ይረዳል። ለማዘጋጀትም ሁለት የሾርባ ማንኪያ የእሬት ጄልን ከአንድ ብርጭቆ ውሃ እናም ከግማሽ የሎሚ ጭማቂ ጋር ቀላቅሉት። በደንብ አዋህዳችሁ ወዲያውኑ ጠጡ። ለመጠጣትም ምርጥ ጊዜ ጠዋት በባዶ ሆድ በሳምንት ከሁለት እስከ ሶስት ጊዜ ጠጡት። ሰባተኛ የቀይ ስር እናም የካሮት ቤቶክስ ጭማቂ ነው። ቀይ ስር እናም ካሮት ጭማቂ ጉበትን እናም ደምን ይመግባሉ እንዲሁም ያጸዳሉ እያንዳንዱን አካል በብቃት ዴቶክስ እንዲያደርግም ይረዳሉ። ጥቅሞቹም የጉበትን የዴቶክስ ኢንዛይሞችን ያሳድጋል። ደምን እናም ቆዳችንን ያነጻል። ኃይልን እናም የኦክስጅን ፍሰትንም ያሻሽላል። የልብና የኩላሊቶቻችን ጤናንም ይደግፋሉ። ለማዘጋጀትም መጠጥ መጭመቂያ ወይም ደግሞ መፍጫን በመጠቀም ብሌንድ ማድረግ ወይም ደግሞ መፍጨት ነው። አንድ ቀይ ስርን፣ ሁለት ካሮት ግማሽ ሎሚ፣ ትንሽ ቁራጭ ዝንጅብልና አንድ ብርጭቆ ውሃን ጨምራችሁ አንድ ላይ መፍጨት። ለመጠጣት ደግሞ ምርጥ ጊዜ ጠዋት ከቁርስ በፊት ወይም ደግሞ በማለዳ አጋማሽ ላይ ጠጡት። የጠዋት ዴቶክስ መደበኛ አሰራር ጠቃሚ ነገሮችን ደግሞ ልንገራችሁ፣ ጥሩ ውጤት ለማግኘት ማለት ነው። ምንጊዜም ቢሆን ጠዋታችሁን በሎሚ ውሃ ጀምሩ። ሃያ ደቂቃዎች ጠብቃችሁ ማለት ነው ከቁርስ በፊት ምንጊዜም ይህን ማድረግ አለባችሁ። ከዚያም በየቀኑ አንድ የዴቶክስ መጠጥን ጠጡ። በየጥቂት ቀናት ለዋውጧቸው የተለያዩ የዴቶክስ መጠጦችን ማለት ነው። ቀኑን ሙሉ ደግሞ በውሃ እርጥበት ይኖራችሁ፣ በቂ ውሃን ጠጡ። እናም ከተዘጋጁ ምግቦች ደግሞ ራሳችሁን መጠበቅ አለባችሁ። በጠዋት ዴቶክስ ማድረግ ለምን ጠቃሚ እንደሆነ ደግሞ በዝርዝር እነግራችኋለሁኝ። ጠዋት ላይ ዴቶክስ ማድረግ ከጤናማ ልማዶቻችን ከፍተኛውን ጥቅምን እንድናገኝ ይረዳናል። የጠዋት ዴቶክስ ጠቃሚ የሆነበት ምክንያትን ልንገራችሁ። አንደኛ ሰውነት በተፈጥሮ በአንድ ሌሊት ዴቶክስ ያደርጋል፣ ራሱን በራሱ ማለት ነው። ስንተኛ ሰውነታችን በመጠገንናም በማጽዳት ላይ ነው። ጉበት፣ ኩላሊት፣ ሳምባ እናም ቆዳ ሌሊቱን ሙሉ መርዞችን ለማጣራት ምግብን ለመፍጨትና የሴል ቆሻሻን ለማስወገድ ጠንክረው ይሰራሉ። ጠዋት ላይ ሰውነት ከሜታቦሊዝም የተከማቹ መርዞችን እናም አሲዶችን ይይዛል ማለት ነው። ታዲያ የዴቶክስ መጠጦች በአንድ ሌሊት የተከማቹትን እነዚህን ቆሻሻዎች ለማስወገድ ይረዳሉ። የጠዋት ዴቶክስ መጠጦች የአካል ክፍሎቻችን ሌሊቱን ሙሉ የሰሩትን ቆሻሻን ያጥባሉ ማለት ነው። ሁለተኛ የምግብ መፍጫ ስርዓታችንን ያነቃቃል። ሌሊቱን ሙሉ ከጾም በኋላ ጨጓራችንና አንጀታችን ባዶ ናቸው፣ እናም ንጥረ ምግቦችን ለመምጠጥ በጣም ዝግጁ ናቸው። ጠዋት ላይ የዴቶክስ መጠጥን መጠጣት የምግብ መፍጫ ስርዓታችንን ምግብ ለመቀበል ያዘጋጀዋል። የሐሞት ምርትን እናም የኢንዛይም ልቀትንም ከቆሽት ያነቃቃል። የሐሞት ምርትን ከጉበት ማለት ነው። የሆድ ድርቀትን፣ የሆድ መነፋትን እናም አሲዳማነትንም ይቀንሳል። ስለዚህ ጠዋት ዴቶክስ ማድረግ ልክ ቀኑን ከመጀመራችን በፊት የምግብ መፍጫ ሞተራችንን እንደማነሳሳት ወይም ደግሞ እንደማሞቅ ነው። ሶስተኛ፣ ደግሞ ሰውነታችንን እንደገና ያጠጣዋል ወይም ደግሞ ሪሃይድሬትስ ያደርጋል ወይም አልካላይንም ያደርጋል። በእንቅልፍ ወቅት ሰውነታችን በአተነፋፈስና ላብ አማካኝነት ፈሳሾችን ያጣል። ይህ በማለዳው ጊዜ ወደ ትንሽ ድርቀትና አሲዳማነት ሊያመራ ይችላል። የዴቶክስ መጠጦች በተለይም ሙቅ የሎሚ ውሃ ወይም የኪያር ውሃ በጣም ይረዳሉ። ሴሎችንናም የአካል ክፍሎችን ወዲያውኑ እንደገና ለማጠጣት ይረዳሉ። የፒኤች ደረጃዎችን ለማመጣጠን እናም አሲዳማነትን ለመቀነስ ይረዳሉ። የተሻለ የደም ዝውውርና የኦክስጅን አቅርቦትን ለመደገፍም ይረዳሉ። የጠዋት ዴቶክስ በአጠቃላይ ከካፌን ወይም ደግሞ ከከባድ ምግብ በፊት ውስጣዊ አካባቢንም ያድሳል። አራተኛ የጉበትና የኩላሊት ስራንም ያሳድጋል። ጉበትና ኩላሊት ዋና መርዝ የማስወገጃ አካላት ናቸው። በተለይም ጠዋት ላይ ማለት ነው። ጉበት የሌሊት የማስወገጃ ዑደቱን አጠናቋል። ጠዋት ላይ ሙቅ ውሃ፣ ሎሚ ወይም ደግሞ ከእጽዋት የተቀመሙ መጠጦችን መጠጣት ቆሻሻውን በሽንትና በሰገራ ለማስወገድ ይረዳል። የጠዋት ዴቶክስ መጠጦች ለውስጣዊ ማጣሪያ ስርዓቶቻችን እንደ ረጋ ያለ ማጠቢያ ያገለግላሉ ማለት ነው። አምስተኛ ደግሞ ኃይልን እናም የአእምሮ ግልጽነትንም ያሻሽላል። መርዞችና ድርቀት ድካም፣ የአእምሮ ጭጋግና የመደንዘዝ ስሜትን ሊያስከትሉ ይችላሉ። የጠዋት ዴቶክስ መጠጦች ለአእምሮ እርጥበትን፣ ኦክሲጅንን እናም አንቲኦክሲዳንቶችን ይሰጣሉ። ኢንዶርፊን እንዲለቀቅ እናም የአእምሮ ንቃትንም ያበረታታሉ። ለበለጠ ደግሞ ጉልበት ያለው ቀን ሜታቦሊዝምንም ያሳድጋሉ። ቀኑን በዲቶክስ መጀመር ማለት ቀኑን ንቁ እናም ጉልበት ባለው ሁኔታ መጀመር ማለት ነው። ስድስተኛ፣ የቆዳ ጤናን እናም ብርሃንንም ያሳድጋል። መርዞች ሲከማቹ ብዙውን ጊዜ በቆዳችን ላይ እንደ መደብዘዝ፣ ብጉር ወይም ደግሞ ማበጥ ይታያሉ። የጠዋት ዲቶክስ ታዲያ መርዞች በደም ውስጥ ከመከማቸታቸው በፊት ያጥባቸዋል። ቀኑን ሙሉ ለጠራ ለበለጠ ብሩህ ቆዳም ያበረታታል። ከአይን በታች ያሉ ከረጢቶችንና እብጠትንም በመቀነስ የሊንፍ ፍሳሽንም ይደግፋል። የጠዋት ዲቶክስ በአጠቃላይ ቆዳችን ከውስጥ ተፈጥሯዊ ብርሃንን እንዲያገኝም ያደርጋል። ሰባተኛ፣ ደግሞ ለቀናችን ጤናማ የሆነ ጅምርን ያዘጋጃል። የጠዋት ዲቶክስ መጠጦች አዎንታዊ እና ጤናን ያማከለ ጅምርን ይፈጥራሉ። ቀኑን ሙሉ ጥንቃቄ የተሞላበት አመጋገብና እርጥበትንም ያበረታታል። የካፌን ፍላጎትንናም ጤናማ ያልሆነ ምግብን መመገብንም ይቀንሳል። ሜታቦሊዝማችን ንቁ እና ሚዛናዊ እንዲሆንም ያደርጋል። ስለዚህ ምንጊዜም ጠዋት ላይ ከእንቅልፋችሁ እንደተነሳችሁ በመጠጦች ዴቶክስ ማድረግ በጣም ፍጹም ጤናማ እናም ምርጥ ልምድ ነው ማለት ነው ታዲያ ዴቶክስ የምታደርጉት ሌላ ምንም የምትጠቀሙት ነገር የለም። አሁን የነገርኳችሁን የዴቶክስ ሰባት የዴቶክስ መጠጦችን በመጠቀም ጠዋት ላይ ሰውነታችሁን ምንጊዜም ቢሆን ከእንቅልፋችሁ እንደተነሳችሁ ዴቶክስ ማድረግ ትችላላችሁ ማለት ነው። ከነዚህ ውጭ ሌሎች አማራጮች በፍጹም ሰውነታችሁን በሚጎዳ መልኩ ዴቶክስ ማድረግ የለባችሁም። ሌላ መንገዶችን በፍጹም እንዳትጠቀሙ ምክንያቱም የሶዲየም እና የፖታሲየም መጠንን ሊያዛባ ይችላል። አሁን ለምሳሌ ይሄ ሶልት ፍላሽ ወተር የምንለው በጨው ውሃ እና በከፍተኛ በሎሚ ሁለት ሌትር ምናምን እስከ መጠጣት በፍጹም ሰውነታችሁን በዛ መልኩ ዴቶክስ ማድረግ የለባችሁ። ምንጊዜም ቢሆን ሰውነታችሁን ዴቶክስ ማድረግ ያለባችሁ ከእንቅልፋችሁ እንደተነሳችሁ እነዚህን ጤናማ የሆኑ መጠጦችን በመጠጣት ሰውነታችሁ በራሱ ራሳችሁን እንድታጸዱ ማድረግ ትችላላችሁ ማለት ነው ይህ በጣም ጤናማ የሆነ ልምድ ነው። እነዚህን የጠዋት ዴቶክስ መጠጦችን ምንጊዜም ቢሆን ከእንቅልፋችሁ እንደተነሳችሁ አካቱ በተለይ በተለይ ጠዋት እንደተነሳችሁ አንድ ብርጭቆ የሞቀ የሎሚ ውሃ መጠጣት በጣም ምርጥ የሆነ ጤናማ ልምድ ነው ማለት ነው። እሱን በፍጹም መተው የለባችሁ ማለት ነው። ግን አንዳንድ የጤና ችግር ካለባችሁ፣ የጨጓራ ችግር እንደ አሲድ ሪፍሌክስ የጨጓራ አሲድ ወደ አፍ መመለስ ካለባችሁ፣ በባዶ ሆድ ምንም ነገር መጠጣት የለባችሁ ማለት ነው። እሱ ጋር ጥንቃቄ ማድረግ ያስፈልጋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይልኝ ይላለው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክና ሼር ማድረጋችሁንም አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ ደግሞ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።